ክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እናሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም በባህር ዳር የጸጥታ ምክር ቤቱ ለስብሰባ ተቀምጧል። ባለስልጣኑ በደሴ ዙሪያ የተደረገውን ሰሞንኛ ጥቃት ከታሪካዊ ጠላቶች ጋር ሆኖ ሀገርን ማፍረስ ነው ብለውታል። በክልሉ አንዳንድ ስፍራዎች አሁንም ውጊያዎች አሉ። በቀዳሚነት የምንመለከተው ጉዳይ ይሆናል። ራሳቸውን የትግራይ የሰላም ኃይሎች እያሉ የሚጠሩ ታጣቂዎች በአፋር ክልል ከማህበረሰቡ ጋር ግጭት ውስጥ መግባታቸው ተነገረም። ይህ ጄኔራል ታደሰ ወረዳ አስተዳደር የአፋርና የትግራይ ህዝቦችን ግንኙነት የማያመጠን ሲል መግለጫ አውጥቷል። ይህንን የተመለከተ ሪፖርትም ይዘናል። ይህ በእንዲህ እንዳለ የህወሓቱ ከፍተኛ ባለስልጣን ከፌደራል መንግስቱ በላይ ችግር እየፈጠረብን ነው ያሉትን አካል በተመለከተ ተናግሯል። የትግራይ ህዝብ ከአማራ ህዝብ ጋር የህዝብ ለህዝብ ግንኙነት እንዳይኖረው የኢትዮጵያ መንግስት ጥረት እያደረገ ነው በማለትም ክሳቸውን አቅርቧል። ይህ የተገለጸው ደግሞ አቶ ጌታቸው ረዳ የህወሓት አመራሮችን ትግራይ ላይ ጦርነት እንዲደረግ እየገፋፉ ነው ሲሉ በገለጹ ማግስት ነው። በዝርዝር እንመለከተዋለን። የአብይ አህመድ አስተዳደር ለጦር መሳሪያ ግዢ ወደ ምስራቅ አውሮፓ ማቅናቱ ተገለጸም። የአየር ኃይል አዛዡ ይልማ መርዳሳ ወደ ቤላሩስ መጓዛቸውም ታውቋል። ተጨማሪውን ይዘናል። ጠቅላይ ሚኒስትር አብይ አህመድ ጋዝ ለመመረቅ ወደ ሶማሌ ክልል ተጉዟል። ከዚህ ጉዳይ ጋር በተያያዘ ዝርዝር መረጃ ተሰናድቷል። በአማራ ክልል በምንጃር ሸንኮራ የቤተ ክርስቲያን ግንባታ መሸጋገሪያ ተደርምሶ ቢያንስ የ36 ሰዎች ሕይወት አለፈም። የተለያዩ አካላት ሐዘናቸውን እየገለጹ ሲሆን የቀድሞ የለገሰት ሁሉ መስሪያ ቤትን በጉዳዩ ላይ መግለጫውን አውጥቷል። ሌላኛው መረጃችን ነው። የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝደንት ጆሴፍ ካቢላ በሌሉበት በጦር ወንጀልና ሀገር በመክዳት ወንጀሎች ሞት ተፈረደባቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በባህር ዳር የጸጥታ ምክር ቤት ለስብሰባ ተቀምጧል። ባለስልጣኑ በደሴ ዙሪያ የተደረገውን ሰሞንኛ ጥቃት ከታሪካዊ ጠላቶች ጋር ሆኖ ሀገር ማፍረስ ነው ብለውታል። በክልሉ አንዳንድ ስፍራዎች አሁን ውጊያዎች አሉ። ከሰሞኑ በተለይም በሰሜንና ደቡብ ወሎ የተለያዩ አካባቢዎች በፋኖ ኃይሎች የተከፈቱ ጥቃቶችን ጥንካሬ ተከትሎም የዘራፊዎችና የሽፍታዎች የክልሉ እንቅስቃሴ ከሚል ወደ ታሪካዊ ጠላቶቻችን የጋራ ዘመቻ ተሸጋግሯል። የብልጽግና አገዛዝ በባህር ዳርና በርቀት ውጋዮችን የሰማችሁ ደሴ ውስጥ የተደረጉ ሰሞነኛ ስብሰባዎችም ሌላ ማሳያ ናቸው የደሴ ከተማ ከንቲባ ሳሙኤል ሞላልኝ አገዛዙ የህልውና እያለ ጠራው የነበረውን የትግራዩን የእርስ በርስ ጦርነት ገለጻ መልሰው አምጥተው የሀገር ህልውናን የተመለከተ ጥቃት አድርገው ሰሞነኛውን የፋኖ ኃይሎችን ጥቃት አገርበውታል ሀገርን የማፍረስ ተልእኮ የታሪካዊ ጠላቶች ጥምረት ወዘተ ሲሉም ገልጸውታል ሀገር የማፍረስ እንቅስቃሴ ስለሆነ ከታሪካዊ ጠላቶቻችን ጋራ ጥምረት ፈጥሮ ሀገር የማፍረስ እንቅስቃሴ ስለሆነ ሀገርን የማዳን ጉዳይ ነው። በባህር ዳር ከተማ ደግሞ የክልሉ የጸጥታ ምክር ቤት ሌላ ስብሰባ ጠርቷል። ጀኔራል አበባው ታደሰ ባህር ዳር ላይ የክልሉን አመራሮች ሰብስበው በአንድ ሳምንት ጨረስ ናቸው የሚል መልእክትን ባስተላለፉ በጥቂት ቀናት ልዩነት የተጠራ ስብሰባም ሆኗል። ዛሬ ደግሞ የአማራ ክልል የጸጥታ ምክር ቤት በክልሉ እየተካሄደ ነው የተባለውን የህግ ማስከበር ዘመቻን ገምግሟል። አቅጣጫም ተቀምጦበታል ተብሏል። ይህ አቅጣጫ ደግሞ የቀጣይ የሶስት ወራት ስለመሆኑን የተመላከተው ምክትል ርዕሰ መስተዳድሩን ጭምሮ የተገኙበት ማለትናም ሌሎች አመራሮችም የተሳተፉበትም ነው። እነዚህ የብልጽግና ሹማምንት በዋናነት በሰሜንና ደቡብ ወሎ ዞን በርካታ የወረዳ አመራሮችን የውጊያ ሰለብ አድርገው ጥቂት የማይባሉት ደግሞ ሸሽተው በሚገኙበት ነው ባህር ዳር ላይ መከርን ያሉት። አሁን በክልሉ የተለያዩ ስፍራዎች ላይ የሚደርሱ ጥቃቶችና የሚደረጉ ውጊያዎች ግን እንደቀጠሉ ናቸው። ከወልዲያ ከተማ ወጥተው ወደ ፋኖ ኃይሎች ይዘታዎች ለማቅናት የተንቀሳቀሱ የመንግስት ኃይሎች የገጠማቸው ድንገተኛ ጥቃት አንዱ ነው። በደቡብ ወሎ መቅደላ ደብረ ዘይት እና ኮሬብ በከላላ ደገር ተንታ አጅባር በጎጃም ቀጠና ሽንዲ ወንበርማና ሌሎች አንዳንድ አካባቢዎች ላይ የተደረጉ የተኩስ ልውጦችም የሚጠቀሱ ይሆናሉ። ራሳቸውን የትግራይ የሰላም ኃይሎች እያሉ የሚጠሩ ታጣቂዎች በአፋር ክልል ከማህበረሰቡ ጋር ግጭት ውስጥ መግባታቸው ትሰማም የጀነራል ታደሰ ወረዳ አስተዳደር የአፋርና የትግራይ ህዝቦችን ግንኙነት የማይመጥን ሲል መግለጫ አውጥቶበታል። የጊዜያዊ አስተዳደሩ በመግለጫው የሐራ መሬት ታጣቂዎች ራሳቸውን ቲፒኤፍ እያሉ የሚጠሩ አካላት በአፋር ክልል በረሃሌ መስመር በመንቀሳቀስና ወደ ኮንባ በማለፍም ትግራይ ውስጥ ጥቃት ለመፈጸም በሞከሩበት ወቅት በዚህ አልፋችሁ በትግራይ ወንድሞቻችን ላይ ጥቃት ልትፈጽሟችሉም ካሉ የአፋር ህዝቦች ጋር ወደ ግጭት ገብተዋል ይላል። ይህ ተግባር በየትኛውም አካል የሆን ሁኔታ ተቀባይነት የለውም። የትግራይ ህዝብና ጊዜያዊ አስተዳደሩን በጽኑ ይኮንነዋል ሲልም ያክላል። ይህ ለአፋርም ይሁን ለትግራይ ህዝቦች ወንድማማችነት የማይመጥን ተግባር ነው ያለው የጄኔራል ታደሰ ወረዳ አስተዳደር አሁንም በሰላማዊ ዜጎች ላይ ጥቃት እንዲፈጸም ትእዛዝ የሰጣችሁ ተቀብላችሁም የፈጸማችሁ ከተግባራችሁ እንድትቆጠቡ እናሳስባለን። ተጋሩ እርስ በራሳችን እንድንዋጋም እንድንዳማ እያስተባበራችሁ ያላችሁ አካላትም ከድርጊታችሁ ታቀቡ እንላለን ሲል አብራርቷል። የአፋር ህዝብ በተለይም የበረሃሌ ኮኖ በአካባቢ ማህበረሰብ የሁለቱ ህዝቦች ግንኙነት እንዳይበላሽ በየጊዜው የምታደርጉት የጽና የሰላም ጥረት በአስተዳደራችንም ይሁን በህዝቡ በኩል በአክብሮት የሚታይ ነው ያለው መግለጫው፣ በኛ የውስጥ ችግር ሳቢያ በእናንተ ላይ የሚደርስባችሁን መዋከብ እንረዳለን። ችግሮችን በውስጥ ለመፍታት ጥረታችንን እንቀጥላለን ብሏል። በዚህ አጋጣሚ የፌዴራል መንግስቱና የአፋር ክልል መንግስት ችግሩ እንዳይሰፋም፣ ሰላምን የሚያበላሹ ተግባራትን እንዲያስቆሙ እንዲያቆሙ ጥሪ እናቀርባለን። በመሆኑም ተደናግራችሁ ይሁን የተሻለ አማራጭ መስሏችሁ ችግሮችን በአፈሙዝ እንፈታለን ብላችሁ የምትንቀሳቀሱ ወገኖቻችን ልዩነቶችን በፖለቲካዊና ሰላማዊ መንገድ ለመፍታት ያለንን ቁርጠኝነት እያረጋገጥን የሄዳችሁ እንድትመለሱ ስንል በድጋሜ ጥሪ እናቀርባለን፣ ብሏል። ጊዜ አስተዳድሩ ከትግራይ ወጥቶ በአፋር ክልል በሚንቀሳቀሱ ታጣቂዎች በኩል ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ስለዛሬው ሁነት የተባለ ነገር የለም። በሌላ በኩል ዲ ደብልዩ ደግሞ ችግሮች በፖለቲካዊና ሰላማዊ መንገድ ሊፈቱ ይገባል ሲሉ ሓራ መሬት የነበሩና የተመለሱ አባላትና አመራሮች ገለጹ ሲል ዘግቧል። ተጋሩ ነን፣ እርስ በራሳችን ልንጋጭ አይገባም ብለው ጄኔራል ታደሰ ወረደ ባስተላለፉት መልእክት መሰረት ጥሪውን ተቀብለን ወደ ክልሉ ተመልሰናል ሲሉ ገልጿል። የሚለው ዘገባው በአፋር ክልል ስብሰባ ስንቀመጥ የቀረበልን ሰነድ ሁኔታው የትግራይ ህዝብን የሚጎዳና የሌላ አካል አጀንዳ እንደሆነ እንድንረዳ አድርጎናል። በአመራሩና በታችኛው እርከን መካከል ልዩነት እንዲፈጠር አድርጓል ሲልም ዘገባው አክሏል። እነዚህ ቤቴን የተመለሱ የተባሉትን አባላትን በተመለከተም ታጣቂ ኃይሉ ያለው ነገር የለም። ይህ በእንዲህ እንዳለ የህወሀቱ ባለስልጣን ከፌደራል መንግስቱ በላይ ችግር እየፈጠረብን ነው ያሉትን አካል ተናግሯል። ይህ የተገለጸው አቶ ጌታቸው ረዳ የህወሀት አመራሮችን ትግራይ ላይ ጦርነት እንዲደረግ እየገፋፉ ነው ሲሉ በገለጹ ማግስት ነው። ትናንት የቀድሞ የህወሀት ሰው የአሁኑ የአራት ኪሎ ተደማሪ ጌታቸው ረዳ ካነሷቸው ጉዳዮች ውስጥ ህወሀትን የከሰሱበት ይገኝበታል። የቀድሞ ድርጅታቸው ህወሀትን ቅዠት ውስጥ ነው እኔ አምስት የድርጅቱ ስራ አስፈጻሚ አባላት በይፋ የትግራይ ህዝብን ይቅርታ ጠይቁ ብዬ ተቀባይነት አላገኘሁም። በጦርነቱ ወቅት ህወሀት የፕሮፓጋንዳ ጦርነቱን ተሸንፎ ነበርም። አሁን ያለው የህወሀት አመራር ከፌደራል መንግስቱ ይመጣል ብሎ የሚያስቡት ስጋት፣ ራሳቸውን ለማዳን ሲሉ ከኤርትራውያን ጋር ህብረትን መፍጠር ነው ፍላጎታቸው በማለት ወዘተ የገለጹበትም ይገኝበታል። ከዛ አስቀድሞ በትግራይ ክልል በተዘጋጀ አንድ መድረክ ላይ የህወሀት ስራ አስፈጻሚ አባል አብርሃም ተከስተም በአቶ ጌታቸው ረዳ የሚመራውና ከህወሀት የተለየው ቡድን በዲፕሎማሲውም ይሁን ሌሎች ዘርፎች ላይ ከኢትዮጵያ መንግስት በላይ ችግር እየፈጠረብን ነው ሲሉ ተናግሯል። ከዚህ በተጨማሪም ከኢትዮጵያ መንግስት በኩል ትግራይ ላይ ያነጣጠረ የጦርነት ዛቻ ስለመቀጠሉ የገለጹት አመራሩ ይህን አደጋ ለማስቀረት ዝግጅት ያስፈልጋል ብለዋል። እንደ የህወሓት ስራ አስፈጻሚ ኮሚቴ አባሉ አገላለጽ ከአመታት በፊት የነበረው የኃይል አሰላለፍ አሁን በቀጠ ነው የተለየ ሆኗል። አሁን ወዳጅ ማብዛት ላይ ተጠምደን እየሰራን ነው ሲሉም ተናግሯል። ከፍተኛ አመራሩ አብርሃም የህልውና አደጋ አጋጥሞናል፣ ወዳጆቻችን ማብዛት ይጠበቅ ብናል። በትግራይ ህልውና ዙሪያ አብረው ሊሰሩ ከሚችሉት ጋር መግባባት መፍጠር አለብን። ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት አለም መደገፍ ነው ያለብን። ከአማራም ጋር እንዲሁ መደረግ አለበት። የኢትዮጵያ መንግስት ከአማራ ጋር የህዝብ ለህዝብ ግንኙነት እንዳይኖር እያደረገ ነው ግን ከአማራ ህዝብ ጋር ግንኙነትና ዝምድናችንን ማጠናከር መቻል አለብን ብለዋል። ህወሓት የምሁራን መድረክ ብሎ ባዘጋጀው ስብሰባ ላይ የተናገሩት የፓርቲው ስራ አስፈጻሚ አባል አብርሃም ተከስተም የፕሪቶሪያ ውል እንዲፈረም ሚና የነበራቸው አካላት ውሉ እንዲፈጸም ጫና በመፍጠሩ ረገድ የሚጠበቅባቸውን አልተወጡም ብለዋል። ፍታዊ ያልሆነ ሁኔታ እየቀጠለ እንደሆነ ለዓለም አቀፉ ማህበረሰብ አባላት ስንገልጽላቸው ይረዱታል ያሉት አመራሩ ይሆንና ይበልጥ ጫና ለመፍጠርና ትኩረት ለማግኘት የውስጥ አንድነታችንን ማጠናከር ያስፈልጋል ሲሉ ነው የተደመጡት። የአብይ አህመድ አስተዳደር ለጦር መሳሪያ ግዥ ወደ ምስራቅ አውሮፓ ማቅናቱ ተገለጸም። የአየር ኃይል አዛዡ ይልማ በርዳሳ ወደ ቤላሩስ መጓዛቸው ታውቋል። አገዛዙ በሀገር ውስጥ ለሚያደርገው የእርስ በርስ ጦርነት የሀገሪቱን አንጡራ ሀብት እያወጣ ጦር መሳሪያን በዓለም ዙሪያ ካሉ ሀገራት ሸምቶ በራሱ ሀገር ዜጎች ላይ አርከፍክፏል። በፈረንጆቹ 2021ና 2022 የጠቅላይ ሚኒስትሩ አገዛዝ የጦር መሳሪያዎችን ከምስራቅ አውሮፓ፣ ሩቅ ምስራቅ ሀገራትና እንደ ቦስኒያና ሄርዞጎቪና ካሉ ትናንሽ ሀገራት ሳይቀር ከኪም ጆንግ ኡኗ የማቀብ ማራገፊያ ሀገር ሰሜን ኮሪያም ሳይቀር መሳሪያዎችን መግዛቱ በወቅቱ መዘገቡ ይታወቃል። ከወራት በፊት ደግሞ ከምስራቅ አውሮፓ የተገዙ የተጠገኑ የሱ 30 የጦር ጀቶችን በውድ ዋጋ መሸመቱን መግለጹ አይዘነጋም። ይልማ መርዳሳ ባንዴት ድሃ ሀገር ገንዘብ ለዛውም ለርስበርስ ጦርነት ለአንድ የጦር አውሮፕላን የሚወጣውን ገንዘብ እንዲህ ገልጸውትም ነበር። አንድ አውሮፕላን ለመግዛት አንድ ተዋጊ አውሮፕላን አሁን በዘመኑ አለው አውሮፕላን ብቃት ያለው ለመግዛት ምናልባትም ከ100 ሚሊዮን ዩሮ እና ወይ ዶላር በላይ ይፈጃል። ከዛ በላይ ሌላውን ሳይጨምር ከሱ ጋር የሚሄዱ ተተኳሽ ምን ምን ሳይጨምር፣ አክሰሰሪ ሳይጨምር ያኔ እንዲህ ያሉት እኒ ጀነራል ከሰሞኑ ደግሞ ወደ ቀጠናው መላካቸው ተገልጿል። ዋነኛው የጉዞ ዓላማ ደግሞ የጦር መሳሪያ ሸመታ እንደሆነ የተነገረ ሲሆን ይልማ መርዳሳ የተጓዙትም ወደ ቤላሩስ ነው። ከቤላሩስ የመከላከያ ሚኒስትርና ምክትል ጠቅላይ ሚኒስትሩ ጋር የተደረገው ንግግር በዋናነት በወታደራዊ ጉዳይ ላይ ያተኮረ እንደሆነ ከሚኒስክ የተሰራጩ መረጃዎች ያመለክታሉ። የወታደራዊ ድጋፍና አቅርቦት ላይ ከመግባባት ላይ ስለመደረሱም እንዲሁ። የቤላሩስ የመከላከያ ሚኒስትር ከምስራቅ አፍሪካ ሀገር ጋር ተደጋጋሚ ስምምነት እየፈረምን ነው፣ ኢትዮጵያ ጠቃሚ ሀገር ናት ብሏል። የአንዷው መንግስት ለቤላሩስ ጠቃሚ ሊሆን የሚችለው የቆየ የሀገሪቱን ሀብት በማፍሰስ ጦር መሳሪያን በመሸመቱ ብቻ እንደሆነም የሚታወቅ ነው። የብልጽግናው ባለስልጣናትም የሆኑ ወታደራዊ አዛዦቹ በኢትዮጵያውያን ላይ የሚተኩሱትን የጦር መሳሪያ ሲሸምቱ ከርመው ከቅርብ ጊዜ ወዲህ ደግሞ ወደ አሰብን ዘምታለን በሚል ዝግጅት እያደረጉ እንደሆነ ሲገልጹ ይሰማሉ። የአሁኑ የነ ይልማ መርዳሳ ጉዞ ከዚህ ጋር የተያዘ ስለመሆኑ ግን ግልጽ አይደለም። አዲስ አበባ የሚሆን የአስመራው አገዛዞች ጦርነትን አፋሮ ሰላም አለየቷቸዋል ና አንዳቸው ሌላኛቸው ላይ እየዛቱ ግን ቀጥሏል። የጦር መሳሪያ ግዢ፣ ወታደራዊ ምልመላም፣ የከባድ መሳሪያ የድንበር አካባቢ እንቅስቃሴን በማንሳትም ላለፉት ወራት የተወነጃጀሉባቸው ጉዳዮች ናቸው። እነዚህ ከአንድ ሀገር ጭምር በጋራ የጦር መሳሪያ ይገዙ የነበሩ አገዛዞች አሁን ህዝባቸውን ዳግም ወደ ሌላ የጦርነት አዙሪት ለመክተት እየሰሩ ነው የሚለው ስጋት ደግሞ በተደጋጋሚ የቀረበ ነው። ከወራት በፊት የብልጽግናው መንግስት ከአዘርባጃን የገዛውን የድሮን የታንክ የመድፍና የሌሎች ሜካና የሚካናይዝድ መሳሪያዎችን ተተኳሾችን በሶስት መርከቦች ሲያጓጉዝ በሻቢያ የባህር ኃይል ወታደሮች መታገቱ መነጋገሪያ ነበርም። አሁን በአማራ ክልል ነፍሰ ጡር እናትን ባሰማሩት ድሮን እያስገደሉ ያሉት ጀኔራል ኤልማም ለተመሳሳይ ሸመታም ወደ ቤላሩስ ስለመጓዛቸው እየተዘገበም ነው። ብልጽግና የኢራኑን መዋጅር ሲክስ ዩኤቪም የቱርክ ባይራክታር ቱቤቱም የቻይና ዊንግ ሎንግ አንድና ሁለት በኢትዮጵያውያን ላይ እስካሁን በትግራይ በሆሮ ጉድሩም በአማራ ክልሎችም ዜጎች የተገደሉባቸውና ጥቅም ላይ የዋላቸው የድሮን አይነቶች ናቸው። ጠቅላይ ሚኒስትር አቤይ ከዚህ በፊት የተባበሩት መንግስታት ድርጅትን ሕግና ማዕቀብን ጥሰው ከኢራን ድሮን ገዝተዋል በሚል መገለጹም የሚዘነጋ አይሆንም። ጠቅላይ ሚኒስትር አብይ አህመድ ጋዝ ለመመረቅ ወደ ሶማሊያ ክልል ተጉዘዋል። ባለቤታቸውና ምክትላቸውን ሌሎችም ባለስልጣናትን ይዘው ነው የተጓዙት። ከጥቂት ወራት በፊት ጠቅላይ ሚኒስትር አብይ አህመድ ጋዝ ሊያስመርቁ መሆኑን በገለጹበት የፓርላማ ውሏቸው ከባንዳ ደብቄ ሰውም እንዳይሰማው አድርጌ ነው የሰራሁት ሲሉ ተናግረው ነበር። ጠቅላይ ሚኒስትር አብይ አህመድ ይመረቃል ያሉት ነዳጅ ሳይሆን ጋዝ መሆኑ እንደተጠበቀ ሆኖ እኔ እሰራለሁ እንጂ ጋዝ ነዳጅ ብዬ አላወራም ሲሉም ነበር የገለጹት። በጋዝና ነዳጅ መካከል ያለው ልዩነት እምብዛም የማይረዳ አድርገው የሚገልጹት የኢትዮጵያ ህዝብን ደብቂያችሁ ነው የሰራሁት ይሉታል። ብዙ ባንዳዎች ባሉበት ቦታ ደግሞ ደብቆ መጨረስ ያስፈልጋል እና ባንዳዎች እንዳያበላሹት ደብቀን የሰራ ነው፣ የጋዝ ፕላንት ተጠናቋል። ይህ ግን ፈጽሞ የተሳሳተ መረጃ ነው። ደብቄያቸው ሰራሁት ሲሉ በሳቅና በጭብጨባ ያጀባቸው ይኸው ፓርላማም በግንቦት ሁለት ሺህ አስራ አራት በብልጽግ በብልጽግናው ሌላኛው አገልጋይ ታከለ ሪፖርት ቀርቦበት ህዝብ የሚያሰማው ጉዳይ ነውና፣ ለየቅላቸው የተፈጥሮ ጋዝም ነዳጁ ማለት ምናክል የተፈጥሮ ጋዝ ምናክል ክሩድ ኦል እንዳለ፣ በሁለት ወር ጊዜ ሁለት ወር አልፋ አልወረድ በሁለት ወር ጊዜ ውስጥ ይጨርሳል። እሱን ከጨረስ በኋላ የተፈጥሮ ጋዝ ኩባንያዎች አሉ፣ ኦልሬዲ የተዘጋጁ። ምርጫው የመንግስት ነው። መንግስት የሚመጣን ዋናው ዩሪያ ማምረት ከጀመርን ጠቅላይ ሚኒስትሩ ሾርት ሚሞሪያም የሚሉት የኢትዮጵያ ህዝብን ቢሆን በመገናኛ ብዙኃን በኒሄ ሹመኛቸው ታከለ ኡማ በ2015 እንደዚሁም ሌሎች የብልጽግና ሰዎችን በራሳቸው በልሳናቱ ቀርበው በአራትና በአምስት ዓመታት ውስጥ ጋዝ እንደሚወጣ ሲናገሩ ነው የከረሙት። የተፈጥሮ ጋዝ ኦልሬዲ በሀገር ደረጃ አግኝተናል፣ ተገኝቷል በካምፓኒ ያንን ተፈጥሮ ጋዝ ደግሞ ወደ መዳበሪያ የመቀየር ስራ ነው ቀጥሎ ያለ ወደ ዩሪያ የመቀየር አሁን ወደ ዩሪያ የመቀየር ስራ መዳበሪያ ማለት። ስለዚህ ናቹራል ጋዝን እንጠቀማለን ማለት በሶስት ዓመት በአምስት ዓመት ውስጥ ናቹራል ጋዝ መጠቀማችን የግዴታ ነው። ለምን እንደምንጠቀመው የመዳበሪያ ጉዳይ ስላለ ማለት፣ በሚቀጥሉት ሶስት፣ አራት፣ አምስት ዓመታት ይሄ የተገኘው የተፈጥሮ ጋዝ የሚሆን ነዳጅ የሀገራችንን ሀብት ለሀገራችን እንጠቀማለን የሚል አቋም ይዞ እየሰራበት ነው። የብልጽግናው መንግስት በነዳጅ ምርቶች ላይ የ30 በመቶ ግብርን ተግባራዊ እንደሚያደርግ በገለጸ ተመሳሳይ ወቅት ጋዝ ለመመረቅና ሰሞንኛ አጀንዳ ለማድረግም ጠቅላይ ሚኒስትሩ ወደ ሶማሌ ክልል ተጉዟል። ይህ የተፈጥሮ ጋዝ በኦጋዴን ቤኔን ተብሎ በሚጠራ አካባቢ የሚወጣ ሲሆን ዩሪያ ማዳበሪያን በዚህ ዓመት እንዲጀምር ከስምምነት በደረሰው ዳንጎቴ የተሰራም ዋነኛ አገልግሎቱም በራሱ በዳንጎቴ በሚቋቋመው የዩሪያ ማዳበሪያ ፋብሪካ ግብአት መሆን ነው ይላሉ የኢትዮ ፎርሜማ ሚኒስትር ምንጮች ከዛ የተረፈው ጋዝ ደግሞ ለሀገር ሀገር ውስጥ ገበያ እንዲቀርብ ነው የሚጠበቀው የጋዝ ልማት ስራው ባለፉት ውስጥ ሰብ ዓመታት ሲከናወን የቆየም አዋጭነቱ እየተገመገመም ሳይተገበር ተገበር የቆየ ሲሆን ከአምስት አመታት በፊት ደግሞ ጋዙን ለውጭ ገበያ መተላለፊያ ቱቦ በመዘርጋት ለውጭ ገበያ ለማቅረብ ነበር እቅዱ እንዲያም ሆኖ አገዛዙ ለጦርነት ፕሮጀክቶቹ እንጂም ለእንዲህ ለ ሀገር ለሚጠቅም ፕሮጀክት ገንዘብ አላገኘም እናም ቱቦ ለመዘርጋት የተስማሙት የቻይና ኩባንያዎች ደብዛቸው ጠፍቷል ና ያም ሳይሳካ አሁን ይወጣል የተባለው ጋዝም ለሀገር ውስጥ ገበያ የሚውል ይሆናል ማለት ነው። ለዚህ ምርቃትም ጠቅላይ ሚኒስትሩ ሶማሌ ክልል ናቸው። በአማራ ክልል በምንጃር ሸንኮራ የቤተ ክርስቲያን ግንባታ መሸጋገሪያ ተደርምሶ ቢያንስ ሰላሳ ስድስት ሰዎች ህይወታቸው አለፈም። የተለያዩ አካላት ሀዘናቸውን እየገለጹ ሲሆን የቀድሞ እየለገሰት ሁሉ መስሪያ ቤትን በጉዳዩ ላይ መግለጫ አውጥቷል። ዛሬ የማርያም ዓመታዊ በዓልን ለማክበር በሰሜን ሸዋ ምንጃር ሸንኮራ ወረዳም አረርቲ ማርያም ቤተ ክርስቲያን የተገኘው ምእመናን እየተሰራ ያለውን ቤተ ክርስቲያን እየጎበኙ ባሉበት ሰዓት የተረበረበው እንጨት በመደርመሱ በሰው ላይ የሞትና የአካል ጉዳት አጋጥሟል በአደጋ ሰላሳ ስድስት ሰዎች ይህ ዘገባ እስከተጠናቀረበት ጊዜ ድረስ ህይወታቸው ማለፉ ሲረጋገጥ ከሁለት መቶ በላይ ሰዎች ደግሞ ጉዳት እንደደረሰባቸው የወረዳው ፖሊስ ጽፈት ቤት አሳውቋል። የፎቁ መረማመጃ 14 ዓመት የቆየ ነው። ሰዎች በጉብኝት ላይ ሳሉ ከአቅሙ በላይ ስለተጫነው ተሰባብሮ አደጋው ደርሰዋል በማለት አደጋው እንዴት እንደተከሰተም የጽፈት ቤቱ ኃላፊ ገልጿል። የመደርመስ አደጋው የደረሰው ምእመናን በወረዳው እየተሰራ ያለውን ቤተክርስቲያን ግንባታ በመጎብኘት ላይ በነበሩበት ወቅት ነው የሚሉት የአካባቢው ኃላፊዎች ተጎ ጎጆዎችን በአካባቢው ወደሚገኙ የተለያዩ የህክምና ተቋማት መወሰዳቸው ታውቋል። የአረርቲ የከተማ ሰላምና ጸጥታ መምሪያ ኃላፊ ደግሞ 55 ሰዎች ከመካከለኛ እስከ ከፍተኛ ጉዳት ደርሶባቸዋል ሲሉ አረጋግጠዋል። የተደረመሰው እንጨት በአካባቢው ማህበረሰብ ርብርብ ከተነሳ በኋላ ስርዓተ ቅዳሴ እንደተከናወነና ነገ የሞቱ ሰዎች ስርዓተ ቀብር እንደሚፈጸምም ተጠቁሟል። የሰሜን ሸዋ ሀገረ ስብከት ሊቀጳጳስ ሀዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማ ምእመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሀዘን ነው ሲሉ ገልጸውታል። የፋኖ ኃይሎች ባጋጠመው አደጋ ዙሪያ ባወጡት መግለጫ ሀዘናቸውን አስተላልፏል። የብልጽግናው መንግስት የቃል አቀባይ መስሪያ ቤትን በጉዳዩ ላይ መግለጫውን አውጥቷል። ለገሰት ሁሉን አሰናብቶ እናት አለመለስን የተካው የኮሚኒኬሽን መስሪያ ቤቱ ባወጣው የሀዘን መግለጫ ህይወታቸውን ያጡ ከባድና ቀላል አካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውም በመስማቱ የተሰማውን ሀዘን ይገልጻል ብሏል። የቀድሞ የኮንጎ ፕሬዝደንት በጦር ወንጀል ሞት ተፈረደባቸው የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ጆሴፍ ካቢላ በሌሉበት በጦር ወንጀሎችና ሀገር መክዳት ወንጀሎች ሞት ተፈርዶባቸዋል ካቢላ ላይ ከቀረቡት ክሶች መካከል በሀገሪቱ ምስራቃዊ ክፍል ከፍተኛ ውድመት ያደረሱት ኤም ትዌንቲ ስሪ አማጽያንን ይደግፋሉ የሚል ይገኝበታል ከቀናት በፊት የሀገሪቱ ወታደራዊ ፍርድ ቤት በሀገር ክህደት በሰብአዊነት ላይ በተፈጸመ ወንጀል እንደዚሁም ግድያ የወሲብ ጥቃት ማሰቃየትና ም ሰልፍ ማመፅን ጨምሮ በተፈጸሙ የጦር ወንጀሎች ጥፋተኛ ናቸው ብሏል። ካቢላ ወንጀሉን አለመፈጸማቸውን ቢናገሩም ችሎት ፊት ቀርበው ግን ራሳቸውን አልተከላከሉም። የቀድሞው ፕሬዝደንት ክሱን በዘፈቀደ የተመሰረተ ያሉ ሲሆን ችሎቱን ደግሞ ለጭቆና መሳሪያ ሆኗል በማለት ውድቅ አድርገውታል። የሃምሳ አራት አመቱ ካቢላም እንደ አውሮፓውያን ዘመን ቀመር በ2001 በጥይት የተገደሉት አባታቸው ለውረንትን በመተካት ለ18 ዓመታት ሀገሪቱን ገዝተዋል ካቢላ በፈረንጆች 2019 ፕሬዝደንትነቱን ነቱን ለፊሊክስ ትሸገዴ ያስረከቡ ቢሆንም በኋላ ግን በመካከላቸው በተፈጠረ አለመግባባት በ2023 በፈቃዳቸው ሀገሪቱን ለቀው ተሰደዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም። አበቃን ቸር ያሰማን።